ዲ ስ በቪዲዮ ላይ ክሊፍ አሁን በቅርቡ በሰጠው ሁለተኛ ማለት ነው በሰጠው ምላሽ ምንድን ያለው፣ በዛ በክርክሩ ወቅት ጥሩ ነገር አላደረግንም ብሎ አድሚት አድርጓል። ይህንን እንድታውቁላችሁ አሁን ኢትዮጵያውያኖቹ በኢትዮጵያ ያሉት አንዳንድ ወንድሞቻችን ናቸው ጥሩ ነገር አድርጓል የሚሉት። እሱ ግን እኔና ክሊፍ ጥሩ ነገር እንዳላደረግን ገብቶናል፣ በዛም ላይ ብዙ ተነጋግረናል ብሏል። ከልጁ ጋር እኔና ስትዋርት ማለት ነው። እኔና ስትዋርት ጥሩ ነገር አላደረግንም፣ እዛ በዛ ላይም ተነጋግረናል ብሏል። አሁን እንዲህ ብሎ ካበቃ በኋላ ግን ዋና ችግር ያደረገው እኔ ያመጣሁት ርዕስ ማለትም የቅዱስ ቁርባን አማናዊነት የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም እውነተኛ ሥጋውና እውነተኛ ደሙ እንደሆነ አማናዊ እንደሆነ ማለት አማናዊ ማለት እውነተኛ ማለት ነው። እውነተኛ እንደሆነ እውነተኛ የጌታ ሥጋና እውነተኛ የክርስቶስ የጌታ ደም እንደሆነ ያስቀመጥኩትን ምንም የማይረባ ነው ብሎ ነው የተናገረው። እና ዋናው ነገር እዚህ ነው። ከንግግሩ ውስጥ ሌላ ሌላውን እንቶ አይነት ነገር ይመስለኛል፣ የምሕረት አባባል። እንቀጥል። ሁለተኛ ነገር ነው ሁለተኛ ነገር ነው፣ ሬለቫንት ነው ማለት ምንም ቁብ ልንሰጠው የማይገባ ነገር ነው። በነገራችን ላይ አሁንም እዚህ ጋር ቆም ብዬ እንደው ልናገርና አራቱ ወንጌላት ቁብ ሰጥተውት እኮ እያንዳንዱን ያ ኢንስቲቱሽን ያ ስርዓተ ቁርባን በእንዴት ያለ መንገድ እንደተመሰረተ አንድ ነገር ልንገራቸው። የህማሙን ነገር ሲነገር ብዙ ነገር እኮ ተከናውኗል። ወንጌላቱ ለይተው የጻፉበት ምክንያት እያንዳንዱን፣ ለምሳሌ ስርዓተ ቁርባን የተሰራበትን እያንዳንዱን አራቱም ወንጌላት ለይተው የጻፉበት ምክንያት በሐዋርያትም ዘንድ በጥንቷም ቤተክርስቲያን ዋና ነገር ስለሆነ ነው። የምዕመናን መሰባሰብ በቅዱስ ቁርባን ዙሪያ ስለሆነ ነው። ዋና ነገር ስለሆነ ነው። እንቀጥል። ክሌፍ ያለው ምንድን ነው? አማናዊ ማለትም እውነተኛ የጌታ ስጋና ደምነው ብለን ብንቀበልም ወይም ደግሞ ምንድነው ስሙ ዝም ብሎ ተራ የሆነ ህብስትና ወይን ነው ብለን ብንቀበልም ያ ምንም ችግር የለውም፣ ምንም ለውጥም አያመጣም የሚል ነው ያስቀመጠው። እግዚአብሔር ያሳያችሁ። ዓለም ሁሉ የተመለከተውን ምሕረት ደጋግሞ ደጋግሞ ደጋግሞ እኔ ትራንስብስታንሽዬሽን አልቀበልም ወይም ደግሞ እንደዚህ አይነት ውድ ፍልስፍና ውስጥ አልገባም። እኔ ማምነው የክርስቶስ ስጋና ደም እውነተኛ ስጋና ደም ነው ብዬ ነው ማምነው። በእምነት ነው የምንቀበለው። ይሄ በመካከለኛው ክፍለ ዘመን ላይ በአሪስቶትል ፍልስፍና ላይ የተመሰረተውን የሜታፊዚክስ አናሊሲስ አልቀበለውም። የተለያየ እይታ ያላቸው ሰዎች አሉ፣ የተለያየ አመለካከት ያላቸው አሉ ግን አልቀበሉም ብሎ በተደጋጋሚ ተናግሯል። ነገር ግን አሁን ሰምታችሁ ከሆነ ሂፑሽ ነው ያለው። እንግዲህ እግዚአብሔር ደጋግሞ ደጋግሞ ደጋግሞ እኔ ይሄንን አልቀበልም እኔ የካቶሊክ ስኮላስቲኮች ያስቀመጡትን ማለት የተለያየ ቲዎሪዎች አሉ። እንዴት ነው አማናዊ የሆነው የሚለውን እኛ በእምነት ነው ሚስጥር ነው ብለን ነው የምንቀበለው። ሚስጥረ ቁርባን ነው የምንለው እኛ ኦርቶዶክሳውያን። እንደዚህ ነው። ለዚህ ነው በጣም ሚስቴሪዮን የሚለውን ይሄ ሚስትሪ የሚለውን እንወደዋለን። ኦርቶዶክሳውያን ሁሉ ኦሪየንታል አብያተ ክርስቲያናትንም ብትጠይቁ የኢስተርን ኦርቶዶክስንም ብትጠይቁ ሚስጢር የሚለውን ነገር እንወደዋለን። ለምን? ምክንያቱም አንዳንድ ጊዜ ቃላት የማይገልጡት ከመነገርም በላይ የሆነ የእግዚአብሔር አሰራር እንዳለ ስለምናውቅ ማለት ነው። እና እነሱ ግን ይሄንን ፑሽ ሊያደርግብን ፈለገ። አንድ ተማሪ ብሎ ነው የተናገረውን ብዬ ያንን ማነው ክርክሩን ካያቸው፣ ዋናው ነገር ትራንስብስቴሽን አልነበረም። ዋናው ጉዳይ ያከራከረን ነገር ራንስሽ አልነበር። ስለዚህ ዋና መከራከርያ የነበረው ጥንታውያን የሆኑት አብያተ ክርስቲያናት በሙሉ ዶግማ አድርገው የያዙት የክርስቶስ ስጋና ደም ማናነው፣ ቅዱስ ቁርባን አማናዊ የክርስቶስ ስጋና ደም ነው የሚለው ነበረ። ትራንስብስሽን፣ አልነበረም የሚል ነው። ክሊፍ ልናገረው የፈለግኩትን ነገር በሚገባ ስላልተረዳኝ በተወሰነ ደረጃ አዝኛለሁ ያለሁ ይላል ምሕረት። ሊያዘን ግን አይገባውም። አውቆ የተኛን ቢቀሰቅሱት አይሰማም ይላሉ እና ሆን ብሎ ነው ሆን ብሎ ነው ያንን ምንድን ነው ይሄ የፖለቲከኞች አካሄድ ነው በነገራችን ላይ አለማየሁ ሞገስ ስርብትና የሚሉትን ነው በደንበኛ የምናየው ይሄ ፖለቲካዊ አካሄድ ነው ፖለቲካዊ አካሄድ ነው እንጂ ሳይገባቸው ቀርቶ አይደለም ግን አሁንም እንደተናገረው አንዳንዴ በቅንነት ለመወያየት ይሄ ጥሩ ዳያሎግ ነው ጥሩ ዳያሎግ ነው በቃ የእግዚአብሔርን ቃል እንወዳለን የምንል ክፍሎች በግራ በቀኝ የሚያለን እውነተኛ በሆነ መንገድ ስለ እግዚአብሔር ቃል የእግዚአብሔር ቃል በሕይወታችን ስለሚያመጣው ነገር መወያየት አለብን፣ መነጋገር አለብን። ይሄ ማንንም ሊያስፈራ አይገባም። ወደ ስድብ መሄድ የለብንም፣ ኔም ኮሊንግ ውስጥ መግባት የለብንም። ኦርቶዶክስ እኮ እንዲህ ናት፣ የኢትዮጵያ ኦርቶዶክስ እንዲህ ናት። እንደዚህ ስለሆኑ ነው አይደለም፣ የተነሳውን ጥያቄ መመለስ ነው። አሁንም አንዳንዶች ኢትዮጵያ ውስጥ ያሉ ወንድሞቻችን በጣም አዝናለሁ። የኢትዮጵያ ከኢትዮጵያ ወገን የሆኑ እሱስ በክብር ነው፣ እንደ በተወሰነ ደረጃ ያው ቁጣውን እዴቱ ፈርስትሬሽኑ እንደነበረ እናውቃለን። ግን እነሱ አሁንም በቃ ቤተ ክርስቲያኒቷን በመሳደብ እውነትን ያገኙ ይመስላቸዋል። ያ አይደለም መሆን ያለበት። ቤተ ክርስቲያኒቷን በመሳደብ ወደ እውነት አትደርስም። አሁን መጽሐፍ ቅዱስንና ታሪክን ደግሞም አመክንዮን አመክንዮ መጨረሻ ላይ ነው መጽሐፍ ቅዱስን መግለጥ አለብን። መጽሐፍ ቅዱስን ስንገልጥ ግን አሁን ትልቁ መሰረታዊ የሆነው ነገር ምንድን ነው? መጽሐፍ ቅዱስ መጽሐፍ ቅዱስ እንዴት አድርገን እናንብበውን? ስለዚህ ሁሉም ነገር ያለው እዚያ ላይ ነው። እንቀጥል። ስለዚህ አዝኛ ያለሁ ይላል። እስኪ እንቀጥል። But what I really wanted to come out here and say is, you know, like I said in my last video, this isn't a secondary issue. ባለፈው ቪዲዮም ላይ እንደተናገርኩት ይሄ ሁለተኛ ኢሹ አይደለም፣ ሁለተኛ ነገር አይደለም። ወይንም ደግሞ ዝም ብሎ ወደ ጎን የምናደርገው ነገር አይደለም። ቀጥል። ለክሊፍ እና ለስቱዋርት ምንም ላይሆን ይችላል። ለክሊፍ እና የክርስቶስ ስጋና ደም መሆን አለመሆን ነገር ምንም ላይመስል ይችላል። ስለዚህ አሁን ክሊፍ ሰሞን አሁን በለቀቀው በሁለተኛው ቪዲዮ ላይ ያለው ደግሞ ሌላው ኢሹ እንግዲህ አማናዊ ስጋና ደም ነው ወይስ አይደለም የሚለው ብቻም ሳይሆን የወንጌልስ ማዕከል ነው አይደለምም ነው። ቼ ምሕረት መልሱን ይመልሳል። ነው ቅዱስ ቅዱስ ቁርባን ሁለተኛ ነገር አይደለም፣ ወደ ጎን የሚተው ነገር አይደለም። የወንጌል ማዕከል ነው። የወንጌል ማዕከል ነው። ለምን እንደሆነ ይናገራል እዚህ ላይ በጣም በደንብ አድርገን ዛሬ ሁላችሁም ሁላችሁም ኦርቶዶክሳውያን እንደው ምን አለበት በቃ እነሱም እኮ ጥሩ ነው የሚናገሩት። እንደው እንደው አሁን እዚህም ጋር የመጣ ነገር አለ። ምንድ ነው ማለት እናንተ ስለ ሃይማኖት ወጋችሁ ትመካላችሁ የሚላል እን- እንተው አያችሁ፣ ወጋ አድርገህ ከቆጠርከው ቅዱስ ቁርባንን ወንጌልን አላወቅከውም ማለት ነው። ዋና ነገር ነው ወንጌል እንዴት ማነው፣ ቅዱስ ቁርባን ዋና ነገር ነው እንዴት ምክንያቱም ምክንያቱም አራቱ ወንጌላት የጻፉት ጌታ ያስተማረው ደጋግሞ ያስተማረበት ነው። እንመጣለን። ዋና ነገር ነው ይለናል ምሕረት። እንቀጥል። ወደ ዮሐንስ ወንጌል ምዕራፍ ስድስት ላይ ስንሄድ የጌታ የኢየሱስ ክርስቶስ ስጋና ደም እጅግ ሰዎችን የከፋፈለ ጉዳይ ነበረ። የጌታ ደቀ መዛሙርት የሆኑት እንኳን እርሱን መከተል እስኪያቆሙ ድረስ ነገሩ ትምህርቱ አስደንግጧቸው ነበረ። ምኑ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ሲሉ አስደንግጧቸው ነበር። እንቀጥል። እርሱን መከተል አቆሙ። ጌታ ምንድን ነው ያለው? ምንድን ነው ያለው? ጌታ እዚህ ላይ ነው ዋናው ነገር። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ሲናገር ጌታ፣ እነሱ እንዴት ሥጋዬን ብሉ ይለናል ብለው ወደኋላ ለማለት ሲሞክሩ ጌታ ያለው ምንድን ነው? ወደ አስራ ሁለቱ ዞር ብሎ እናንተስ መሄድ ትፈልጋላችሁ ነው ያለው። እናንተስ መሄድ ትፈልጋላችሁን? ለጌታ ለኢየሱስ ክርስቶስ ይህ ጉዳይ ማለትም የቅዱስ ቁርባን ጉዳይ የቅዱስ ቁርባን ጉዳይ ሰዎችን የሚከፋፍል ጉዳይ እንደሆነ ቢከፋፍልም የሚሆን ነገር እንደሆነ ጌታ ተናግሯል። ይሄ ወደኋላ ያላለበት ጉዳይ ነው። ወደኋላ ያላለበት ጉዳይ ነው ዋና

ጌታ ኢየሱስ ክርስቶስ እውነተኛ አምላክ ነው ብለን ስለምናምን ወይንም ደግሞ እውነት ስለሆነ ልክ እንደዚሁ የጌታ ስጋና ደም ደግሞ መለኮት የተዋሃደው እንደሆነ እናምናለን። that it grants us salvation መለኮት የተዋሃደው ስለሆነ እኛ በምንቀበልበት ጊዜ መዳንን እናገኛለን። በሌላ አነጋገር ቅዱስ ቁርባን ያድናል፣ ማለት that it የዘላለም ህይወትን የሚሰጠን ህያው እንድንሆን የሚያደርገን ነው። በነገራችን ላይ ይህንን ምሕረት ከቃሉ አይደለም ያመጣው። ሜዲሲን ኦፍ ኢሞርታሊቲ ብሎ የተናገረው የቅዱስ ዮሐንስ ደቀ መዝሙር የነበረው አግናጢዎስ ምጡላ አንበሳ ነው። ይሄን የተናገረው ሜዲሲን ኦፍ ኢሞርታሊቲ ብሎ የተናገረው እሱም ደግሞ ከየት ነው ያመጣው? ከጌታ ከዮሐንስ ከጻፈው ወንጌል ላይ ነው ያመጣው። ጌታ ኢየሱስ ክርስቶስ ምንድን ነው ያለው? ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው የዘላለም ህይወት አለው። ሜዲሲን ኦፍ ኢሞርታሊቲ ህይወት የዘላለም ህይወት እንድናገኝ የሚያደርግ መድኃኒት ነው። ስጋ ወደሙ መድኃኒት ነው። ክሊፍ በራሱ በገዛ ስልጣን ሌላ ስልጣን አላገኘም። ከቤተ ክርስቲያን አላገኘውም፣ ከወንጌልም አላገኘውም። በራሱ ስልጣን ክሊፍ በራሱ ስልጣን መስመር አስምሮ

የት ቦታ ላይ ማስመር እንዳለብህ እንዴት ነው ያወቀው? አሁንም መጽሐፍ ቅዱስን የማንበብ ስልጣን ነው። ትልቁ ጥያቄ እዛ ላይ ነው ያለው። መጽሐፍ ቅዱስን እንዴት ነው የምናነበው የሚል እዛ ስልጣን ላይ ነው ያለ መስመር ማስመር ያለብን ክርስቲያኖች ለሁለት ሺህ ዓመት የሰበኩትን ስብከት የሰበኩትን እውነት ይዘን ነው መስመር ማስመር ያለበት። አንዳንድ ጥሩ ነገርን መናገር በገዛ ስልጣን ይቻላል። ግን ያንን እንድትናገር ያደረገህን ከየት ነው ያገኘኸው? ያ ነው ቁልፉ ነገር። ክርስቲያኖች የጠበቁትን የጋረዱትን፣ ማለት አጥብቀው የያዙትን እውነት ነው ማስተማር ያለብን። ለሁለት ሺህ ዓመት ያስተማሩትን ነው ኋላ የመጣውን አይደለም። ቅዱስ ቁርባን የወንጌል አካል ነው። ቅዱስ ቁርባን የወንጌል አካል ነው። ወንጌል እንሰብካለን ካለን ቅዱስ ቁርባን ከሌለበት እውነተኛ ወንጌል አይደለም። ቅዱስ ቁርባን የወንጌል አካል ነው። ከየት አገኘኸው? አራቱም ወንጌላት የወንጌል አካል ነው።

ደህንነትን ሊሰጠን መጥቷል። ክርስቶስ ራሱን ሊሰጠን መጥቷል። ደህንነት ያ ነው። ራሱን ሊሰጠን መጥቷል። ያም ራሱን የሚሰጠን መሥዋዕት አድርጎ ሥጋውንና ደሙን ነው። ስለዚህ የወንጌል አካል ነው። መልካሙ ዜና የምስራቹ ይሄ ነው። የዘላለም ሕይወትን እናገኝን።

አሁንም ክሌፍ ደግሞ ምን አደረገ? ስለ ተራቡ ሰዎችን ማብላት ነው የሚያስፈልገው። ምን ማለት ነው እንጂ፣ ዋናው ሰዎች ተርበው እያሉ በዚህ ነገር ላይ እንዴት እንከራከራለን ብሎ ነበር። ስለዚህ አሁን ምሕረት የሚለው ምንድን ነው? ልክ ነው። የተራቡትን ማብላት፣ የተጠሙትን ማጠጣት ክርስቶስ ራሱ በወንጌል ያዘዘው ነገር ነው። በማቴዎስ ወንጌል ምዕራፍ 25 ላይ ይሄንን እናገኛለን። ይሄንን አይነት ሰብአዊ እርዳታ ማድረግ አለብን እኛ ይላል። ልክ ነው፣ እውነት ነው። አርሪ ስ ስለዚህ በራስ ፈቃድ ላይ ተመርኩዞ ሀ መልካም ነገር ነው ለደግሞ እንደ ወደ ጎን መደረግ ያለበት ነው ማለት በሌላ አነጋገር እንደ ክሊፍ አባባል ሰዎችን ማብላት እና ማጠጣት ዋና ነገር ነው። ቅዱስ ቁርባን ደግሞ ዝም ብሎ ሰከንደሪ ነገር ነው። በዚህ ነገር ላይ ምንም መነጋገር የለብንም ማለት ወደፊት የሚያስኬደን ነገር አይደለም ይለናል ዲያቆን ምሕረት። ተስፋ የማደርገው ክሊፍ በምን ላይ ቆሜ ወይም ደግሞ ምንን ይዤ እንደመጣሁ ሊገነዘበኝ ይገባል። አሁንም

እኔ የጠየኩት ጥያቄ ዝም ብሎ ከአንድ ውሱን ከሆነ ዲኖሚኔሽን የመጣ አይደለም። ከሮማ ካቶሊክ፣ ከኦርቶዶክስ አብያተ ክርስቲያናት፣ ከምስራቅም፣ ከኦሬንታልም፣ ከቸርች ኦፍ ዘ ኢስት ከሚባሉትም፣ እንደዚሁም ደግሞ ሃይ ቸርች ከሚባሉት ኢቨን ፕሮቴስታንት ውስጥ ካሉ ከሉትራኖች ለምሳሌ፣ ከነዚህም ሁሉ ነው ማለት። ቤተክርስቲያን ለዘመናት ስትሰብከው ከነበረው ላይ ቆሜ ነው ይሄንን ጥያቄ የጠየኩት።

አስባለሁ ወደፊትም በዚህ ጉዳይ ላይ እንነጋገራለን ብዬ አስባለሁ፣ እና እግዚአብሔር ይባርካችሁ ነው ያንን አሁን። በነገራችን ላይ ይሄንን በጣም ልንገነዘብ ይገባል። ዋይ ለምንድን ነው ለነክሊፍ እና ለነስቱዋርት ይሄ ነገር በጣም ከባድ የሆነባቸው? ምክንያቱም አሜሪካና የአሜሪካ ኢቫንጀሊካል ከፍተኛ ተጽዕኖ ያደረገባት፣ ለምሳሌ ኢትዮጵያ ውስጥም ያሉት ከመቶ ኦልሞስት ዘጠና ከመቶ የሚሆኑት የፕሮቴስታንት እምነት ተከታዮች ይሄንን የነክሊፍን እይታ ነው ሆልድ አድርገው የያዙት። ይሄ ለዘመናት ቤተ ክርስቲያን አላስተማረችውም። ይሄንን ማንም አላስተማረ። ስለዚህ ለዚህ ነው አሁን ከባድ የሆነባቸው፣ ለዚህ ነው ከባድ የሆነባቸው። ነገር ግን ይሄ የቅዱስ ቁርባን ነገር የወንጌል እምብርት ነው ብቻም አይደለም። ይሄ ቅዱስ ቁርባን ነገር ብዙ ዶግማዎቻችንን ሁሉ ሰብስቦ የያዘ ነው። ዶግማዎቻችንን ሁሉ ሰብስቦ የያዘ ነው ማለት መጽሐፍ ቅዱስን ማን ነው የሚተረጉመው የሚለውን የያዘ ነው። ለምሳሌ መጽሐፍ ቅዱስን በራሳችን ስልጣን ነው ወይ የምንተረጉመው? እንደፈለግን ነው ወይ የምንተረጉመው? መጽሐፍ ቅዱስን ኦኬ፣ መጽሐፍ ቅዱስን እንዴት አድርገን ነው መተርጎም ያለብን? ይህንን ይህንን ነው በዋናነት ይሄንን ይመለከታል። ሌላ ደግሞ የሚያነሰው አለ። መዳን ራሱ ማለት ምን ማለት ነው? ደጋግመን ሰሞኑን እናነሰዋለን ይሄንን ነገር። መጽሐፍ ቅዱስ ምንድን ነው? መጽሐፍ ቅዱስ ምንድን ነው ራሱ? ሸልፍ ላይ ያለ አንድ መጽሐፍ ነው? ማንም ብድግ አድርጎት የሚያነበው ነው ወይንስ ከቤተ ክርስቲያን ጋር የምናነበው ነው? መጽሐፍ ቅዱስን ማን ነው የሰጠን ለኛ ማን የሰጠን መጽሐፍ ቅዱስ? መጽሐፍ ቅዱስን ስናንብስ እንዴት ነው ማንበብ ያለብን? ዛሬ እኔ ክርስቲያን ነኝ ስል ከኔ በፊት የነበሩት ክርስቲያኖች በእኔ ክርስትና ላይ ያላቸው ሚና ምንድን ነው? ቅዱሳን አባቶቻችን፣ ሰማይታቱ ይሄንን እውነት ይዘውልኝ ያቆዩልን ምንድን ነው የሚያደርጉ ስለዚህ ይሄንን ነው የምናየው፣ ይሄንን ነው የምናየው፣ ይሄንን ነው የምንመለከተው። ሰሞኑን ደግመን ደጋግመን በተለያየ መንገድ ማየት አለብን። ግን አሁን ወደ መጣውበት ወደ ቅድሙ ዋና ነገር ላይ ልምጣ። ማን ነው ምሕረት፣ ወደ አነሳው ነገር ልምጣ። ምሕረት ያነሳው ቅዱስ ቁርባን የወንጌል እምብርት ነው። ይሄንን ነው መያዝ ያለብን። በነገራችን ላይ ይሄ ለነክሊፍ ብቻም አይደለም፣ ለኛም። አሁን ብዙ ሰው ነው እያየ ያለው ይሄንን ትምህርት። በነገራችን ላይ ደግመን ደጋግመን እዚህም ባለኝ በኔም ትምህርት ዲያቆን ምሕረትም በተደጋጋሚ ሲያስተምር፣ ዛሬ አይደለም የመጀመሪያ ጊዜ አይደለም፣ ከልጅነቱ ጀምሮ ሲያስተምር ቅዱስ ቁርባን ላይ ቅዱስ ቁርባንን ማዕከል ያደረገ ወንጌል ነው ሲሰብክ የነበረው ያስተማርኩትም ያንን ነው ያስተማር ነውም ያንን ነው። አባቶቹም ያስተማሩት ያን ነው። እኔም ኦርቶዶክሳዊት ቤተ ክርስቲያን ያስተማረችኝ ይህን ነው። ቅዱስ ቁርባንን ማዕከል ያደረገ ነው። ለዚህ ነው አሁን ይሄ ምንን ነው ምንድን ነው መልእክት ብትሉኝ፣ በዚህ ወቅት ቆም ብለን ልናስብ ይገባል። ቅዱስ ቁርባንን ማዕከል ያደረገ ክርስትና አለኝ ወይ ማለት አለብን እኛ ሁላችንም ቅዱስ ቁርባንን ማዕከል ያደረገ ማለት ንስሐን ማዕከል ያደረገ ማለት ነው። ቅዱስ ቁርባንን ማዕከል ያደረገ ማለት አምልኮን፣ ቅዳሴን ማዕከል ያደረገ ማለት ነው እና ሳናውቀው አንዳንዶቻችን በቤተ ክርስቲያን ውስጥ ነው ያለነው። ነገር ግን የፕሮቴስታንቲዝም ማይንድ ሴት ወይንም ደግሞ የኢቫንጀሊካል ማይንድ ሴት ውስጥ ነው ያለነው። ኦ ትምህርት ከሰማው ይበቃኛል፣ ቅዳሴ ማስቀደስ አያስፈልገኝም፣ በቅዳሴ ላይ መቆም አያስፈልገኝም። ስለዚህ በጣም ያንን ማቆም አለብን። አሁንም እደግመዋለሁ፣ ቅዳሴን ሊተርጂካል የሆነ ክርስትና ነው ሊኖረን የሚገባው። ቅዳሴን ማዕከል ያደረገ ክርስትና ነው ሊኖረን የሚገባው። ዩካሪስቲክ የሆነ ክርስትና ነው ሊኖረን የሚገባው። ቅዱስ ቁርባንን ማዕከል ያደረገ ክርስትና ነው ሊኖረን የሚገባው። ለምንድን ነው ያንን የምናደርገው? ምክንያቱም ቅዱስ ቁርባን የወንጌል ማዕከል ሁለትም ሶስትም ሆናችሁ በተሰባሰባችሁበት በሚልበት ጊዜ እንዴ፣ በፖለቲካ ዙሪያ አይደለም እኮ የምንሰበሰበው። ሁለትም ሶስትም ሆናችሁ በተሰበሰባችሁበት እኔ በመካከላችሁ እገኛለሁ ሲል፣ በፖለቲካ ዙሪያ አይደለም፣ በስጋ ወደሙ ዙሪያ ነው። በስጋ ወደሙ ዙሪያ ነው። ስለ ስጋ ወደሙ ከዲያቆን ምሕረት ጋር ያደረግነውን ቃለ ምልልስ ብዙዎቻችሁ አይታችሁታል። ስትሮንግ የሆነ ቃል ነው የተጠቀመው። እውነት ነው። እኛ ዝም ብለን ስለጠባባ ነው ነው። ብዙዎቻችሁ ከስጋው ደግሞ ርቃችሁ ያላችሁት። ስለዚህ ይሄንን ዛሬ በእውነት እግዚአብሔር ስለሰጠ እናመሰግናለን። አዝናለሁኝ። የግብፁን አባት የዚህ ኮፕቲክ ኦርቶዶክስ አንሰር ያቀረቡትን ማብራሪያ አሁን ለማቅረብ ፈልጌ ነበር። ነገር ግን ድምፁ ስለማይሰማ በዩቲብ ላላችሁት ስለማይሰማ እንደገና ለማቅረብ ሞክራለሁ። የዲያቆን ምሕረት ሙሉ የእንግሊዝኛው ለልጆቻችሁ እንዲጠቅም፣ እንግሊዝኛ ተናጋሪዎች ለሆኑትም እንዲጠቅም ሙሉ የእንግሊዝኛው ቲክታክ ላይ በእነሱ አካውንት ማነው በርኒንግ ቡሽ ፖድካስት ስሪ ኤቲን ማለት ቢ ቢ ፒ ስሪ ኤይቲን የሚለው በርኒንግ ቡሽ ፖድካስት የሚል ሌላም ዱፕሊኬት እያደረጉ የምህረትንም ፎቶ እያስቀመጡ ስለከፈቱ እንዳትሳሳቱ እና እዚያ ላይ ታገኙታላችሁ ቲክቶክ ላይ ታገኛላችሁ እንደዚሁም ደግሞ ዩቲዩብ ላይ አስቀምጠናል እኔ እኔ ዩቲዩብ ላይ ቀሲስ መላኩ ዩቲዩብ ላይ የምህረትን አጭር መልእክት አስቀምጠናል እሱን እንድትመለከቱ ነው አሁን ምናልባት አለን ጊዜ የተወሰነ እንመለከታለን አለበለዚያ ነገን